ህይወትን በደስታ ለማለፍ የሚጠቅሙ ምክሮች። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናችን ቤተሰቦች ሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር የሆን እያልኩ ዛሬ ደግሞ በአዲስ ነገር በአዲስ ርዕስ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደቡብ መልክት መቻ ቤተሰብ ደግሞ ላይክ በማድረግ አጠናኩኝ ማለት ነው። ዛሬ የመጣሁት ህይወትን በደስታ ለማለፍ የሚጠቅሙ አስር ምቶች። አንደኛ የቀንህን መጀመሪያ ሱቢህ ሶላት በመስገድ እና አዝካሩ ሰባህ የጧት ዚክሮችን በማድረግ ጀምር። ያንን ቀኝ ደስተኛ ሆነ ታሳልፋለህ። ምናልባት ችግር እንኳ ቢፈጠር አላህ ይረዳሃል። ሸይጣን ራሱ ራሱን ማናቅ የሚደርስበት ደረጃ እስኪደርስ ድረስ እስትግፋር አብዛ። ድዋ ማድረግህን አታቋርጥ፣ ከጀሃነም የመትረፊያ ገመድ ነውና። አይሰጠኝም ብለህ ከአላህ ተስፋ አትቁረጥ። አላህ አንተ ያደረግከውን በዱዓ በሶስት አይነት መንገድ ሊመልስልህ ይችላል። አንደኛ የጠየከውን ነገር ወዲያው ነው ይሰጣል። ሁለተኛ የጠየከውን ነገር አዘግይቶ ከጠየከው በላይ የተሻለ ነገር ይሰጣል። ሶስተኛ ያደረከውን ዱዓ ወደ አኺራ አስተላልፎሃል፣ የውመል ቂያማ ይመነደሃል። ኢንሻአላህ አየና አይደለ አሁን አላህ ሱብሃነ ወተዓላ ምን ያዱ አድርገን ከለመነ የጠየቅነው ነው ወደ ሊያስተካክል ይሰራል ይችላል። ግን መቼም ቢሆን እኛ አላህን ሳናምኔት በስርዓት ለምን ጠይቀን ከሆነ መቼም የማይቀር ነው በጠየቅነው ሰው ወዲያውኑ ይሰጠናል፣ ወይም አዘገይቶ የተሻለ ነገር አድርጎ ይሰጠናል፣ ወይም ደግሞ ያን ያደረግነውን ዱዓ የውመልቅያማ ጥሩ ላይ ይመነደንናል ማለት ነው። አራተኛ የምትናገራቸውን ቃላቶች ከቀኝና ከግራ ያሉ መላይካዎች እንደሚጻፉት ምንጊዜም አስታውስ። የምናገራቸውን ጥሩም ሆነ መጥፎች ማለት ነው። አምስተኛ የእጆችህን ውበት በእነሱ ዚክር በማድረግ ጨምርላቸው። ስድስተኛ በጥቂት ገንዘብ የድሆችን ዱዓ፣ የምስኪኖችን ውዴታ፣ የየቲሞችን ደስታና የአላህ ውዴታ አግኝ። ሰባተኛ፣ አንዲት በአላ ፍራቻ የተደረገች ረዘም ያለች ስጁድ በአንድ በአዱንያ ከምታያቸው ቤት መንግስት እንደምትበልጥ ወቅ። አንዲት በአላ ፍራቻ የተደረገች ረዘም ያለች ስጁድ በአዱንያ ከምታያቸው ቤተ መንግስት እንደምትበልጥ ታወቃያችሁ? ግን አሁን እኛ ስራም ሆነ በቃ የሆነ ነገር ካየን እዛ ላይ እናተወክራለን። ግን ሶላታችን ያቺ ሶላት እንዴት እንደምታርፍብን አናቅም። ስምንተኛ አንድ ቃል ከመናገርህ በፊት በደንብ አስብ። ያቺ ቃል ብዙ ችግር ውስጥ ልታስገባ ትችላለች። አዎ ከሰው ጋር ስንጣላ ቢያንስ መታረቃለና ብዙ እላፊ አለማውራት፣ ላፊ ቃል አለመሳደብ፣ ከተጣላን ይቅር ማለት። እኛ ከኛ ይቅር ብለን የሚወሰድብን የሚቀንስብን ነገር የለም። እንደውም አላ ስብን ወቷል የቅርባዮችን እንዳይሰራችኋል ማለት ነው። ዘጠነኛ የበደልከውን ሰው ዱዓ ፍራ፣ የከለከልከውን ሰው እምባ ተጠንቀቅ። ስብሀን አላህ የበደልከውን ሰው ዱዓ አፍራ። ከተበዳይ ተበዳይ ይሻላል የሚባለው ነገር እንደዚህ ነው። እንግዲህ አንድ ሰው በድለን ያ ሰውዬ እምባ ሲያለቅስብ እናስባችሁ፣ ታለኛ ላይ ወደ አሁኑ ላይ መጣ ይችላል፣ ግን በኋላ ቆይቶም ቢሆን የዘራውን የዘራነውን የምናይበት ጊዜ ይመጣል ማለት ነው። ከከለከል ነውን ሰው ደግሞ በአንድ ሰው ወይ የሆነ ነገር ቸግሮት አይሆንም ብለ ነው እዛ ሰዓት የሚፈልገው እኛ እያለን ይሁን ይችላል። አልቅሶብናል፣ አይታችሁታል ያንን ቀን እኛም ደግሞ ዞረን የሆነ ነገር ቸግሮን የምናለቅስበት ጊዜ ይመጣል ማለት ነው። ሁሉንም የዘራ ነው የምናሄድበት ጊዜ ቅርብ ነው ማለት ነው። ዘጠነኛ አስረኛ መጽሐፎችን ጋዜጣ ከማንበብ በፊት ቁርአን ገራ። እውነት ነው። አስራ አንደኛ ነፍስህን ጥሩ ነገር እንድትሰራ ታገላት። ነፍሳችንን በተፈጥሮ መጥፎ ነገር አዛዥ ናትና። አስራ ሁለተኛ የወላጆችን ህዳፍ እና ግንባር ሳል የአላህን ውዴታ ታገኛለህ። ትክክል። አስራ ሶስተኛ የንጉሶች ንጉስ፣ የሀብታሞች ሀብታም፣ አንተ ለራስ ከምታስበው በላይ ለአንተ የሚያስብልህ አላህ ስብሃነ ወተዓላ ምንጊዜም ጊዜም ካንተ ጋር መሆኑን አትዘንጋ አስራ አራተኛ በሚያጋጥሙ ሙሲባ እና ችግር ላይ አላህን ሊያገዝህ በሶላት ወደ እሱ ተቃረብ አስራ አምስተኛ መጥፎ ጥርጣሬዎችን ከራስህ አስወግድ ትርፋማ ትሆናለህ የሁሉም ጭንቅ መጥፎ ሀሳቦች ምክንያት ከአላህ መራቅ ነው ስለዚህ ወደ አላህ ተመለስ ቀብር አብሮ ሊገባ የሚችለው ሶላት ስገድ። አስራ ስምንተኛ አንተ የሚያማ ሰው ጥሩ ስራውን እያካፈለ ስለሆነ አውፍ በላል። አላህ ከሱ ጥሩ ስራ የበለጠ መልኩ ይመነድሃል። አስራ ዘጠነኛ የጀሃን መምሳት እንደምትጠብቀው ያወቀ ሰው ወንጀል ከመስራት ራሱን ይቆጥባል። መጨረሻ ማለት ነው። ሶላትህን በአላህ ፍራቻ ስገድ። ይው መልቅያማ መጀመሪያ የምትጠየቀው ስለ ሶላት ነው። እሱ ከተስተካከለ ሌላው ነገር እንዳለ ያስተካከላል። በአንዱ ከምታረጋቸው ነገሮች በላይ አሳሳቢ፣ አንገብጋቢ ሶላታችንን በወቅቱ በጀማ መስገድ አለብን። እውነት ነው። እንግዲህ እነዚህ የዘረዘርናቸው ሁላቸውም ነገሮች ህይወትን በደስታ ለማለፍ የሚጠቅሙ ነገሮች ናቸው። ጠቃሚ ነገሮች ናቸው። ቪዲዮው ደስ ካላቸው ሼር፣ ላይክ በማድረግ ቤተሰቡ ደስ ካላላቸው ደግሞ አበረታችን ማለት ነው። ይ እሱ ይሰናበታችኋል። ባይባይ። መልካም ጊዜ ይሆናሉ እና ህይወታችን በህይወታችን ውስጥ ደስተኛ እንድንሆን እነዚህን ነገሮች መፈጸም ይጠበቅብናል ማለት ነው።